ሰላም ሰላም፣ ጠነስጥልን የፓራዳይም የቋንቋ ትምህርት ተከታታዮች፣ በዛሬው የትምህርት ክፍል ደግሞ የምንማረው ስለ ዊሽ ነው፣ ዊሽን እንዴት እንጠቀማለን የሚለውን ነው። ኦኬ፣ በብዙ አይነት መንገድ ዊሽ ይገባል፣ ራይት፣ ፓተርን እየሰራልለት ይሄንን አጠቃቀሙን አገባቡን መልመድ እንችላለን። የመጀመሪያው ምኞት የምንገልጽበት ነው። አይ ዊሽ ዩ አል ዘ ቤስት፣ መልካሙን ሁሉ እመኝልሃለሁ። ወይም በአጭሩ ዩ ኬን ሳይ ላይክ ቤስት ዊሽስ። ኦኬ፣ ከመልካም ምኞት ጋር ትላላችሁ ማለት ነው። የመጀመሪያው ዊሽ የሚለውን ቃል በመጠቀም ምኞት ነው ያስተላለፍነው ነው ማለት ነው። ሁለተኛው ብችል ደስ ይለኝ ነበር። አይ ዊሽ አይ ኩድ ኦኬ። አይ ዊሽ አይ ኩድ የሚለውን ፓተርን በመጠቀም የሆነ ቃል አንጠልጥለን ማውራት እንችላለን። አይ ዊሽ አይ ኩድ ሄልፕ ዩ ብረዳህ ደስ ይለኝ ነበር። አይዊሽ አይኩድ ቢ ዊዝ ዩ ከአንተ ጋር በሆን ደስ ይለኝ ነበር። ስለዚህ አይዊሽ አይኩድ ብለን ፓተርን ሰርተን ይሄንን መለማመድ እንችላለን። አይዊሽ አይኩድ አይዊሽ አይኩድ አይዊሽ አይኩድ የሚለውን ተለማመድ። ድሞኋላ የሆነች ቃል ማንጠልጠል ብቻ ነው የሚጠበቅብን ማለት ነው። ስለዚህ እንደዚህ ባደርግ ደስ ይለኝ ነበር ነው ሁለተኛው። ኦኬ ሌላው ደግሞ እንዲህ ብታቆም ጥሩ ነበር ስትሉ የምትጠቀሙት ነው። አይውሽ ዩውድ የሚል ፓተርን ሰርተን ማውራት እንችላለን። አይውሽ ዩውድ። ኦኬ፣ ያ ነገር እየተደረገ ነው፣ ነገር ግን ባይደረግ ጥሩ ነበረ ብላችሁ ለማውራት ነው። ለምሳሌ አይውሽ ዩውድ ስቶፕ ስሞኪንግ ባታጨስ ጥሩ ነበረ፣ ግን እኮ ሰውየው እያጨሰ ነው። ኦኬ አይ ዊሽ ዩ ውድ የሚል ፓተርን አስቀድመን እናወራለን ማለት ነው። አይ ዊሽ ዩ ውድ ስቶፕ ዲስተርቢንግ ኦኬ። መረበሽ ብታቆም ጥሩ ነበረ ትላላችሁ። አይ ዊሽ ዩ ውድ ስቶፕ ስሞኪንግ፣ ይሄ እንዲህ ባታደርግ ጥሩ ነበረ። ሶስተኛው አጠቃቀም ነው ያየነው ማለት ነው። አራተኛው አጠቃቀም ደግሞ አይ ዊሽ አይ ሃድ ቢኖረኝ ኑሮ የምንለው ነው ይሄንን ፓተርን ሰራንለት። አይዊሽ አይሀድ አይዊሽ አይሀድ ሞር መኒ ገንዘብ ቢኖረኝ ኑሮ ኦኬ። አይዊሽ አይሀድ አ ሀውስ ኦኬ፣ ቤት ቢኖረኝ ኑሮ። እንደዚህ አይነት ነገሮች ማለት ነው። ለምሳሌ አይዊሽ አይሀድ አ መኒ አይ ዉድ ባይ ዛት ካር መኪና ብር ቢኖረኝ ኑሮ ያንን መኪና እገዛው ነበር። ዛት ሚንስ አይ ዲድንት ሀቭ ደ መኒ ማለት ነው፣ ገንዘብ የለኝም ኦኬ እንደዚህ ቢኖረ ይኖረው እንደዚህ አደርግ ነበር የሚል ነገር ስሜት ለማውራት በምትፈልጉበት ጊዜ አይ ዊሽ አይ ሃድ የሚል ፓተርን ትሰራላችሁ። አይ ዊሽ አይ ሃድ ኦኬ። አይ ዊሽ አይ ሃድ ሳም መኒ አይ ዊድ ባይ ኤሃውስ ኦኬ። ትንሽ ገንዘብ ኑሮ ቢኖር ያንን እንትን ገዛው ነበር። ስለዚህ ገንዘብ የላችሁም ማለት ነው። ይሄንን ስሜት በሌላ መግለጽ እንቻላለን። ኢፍ አይ ሃድ ዘመኒ ኦኬ። ኢፍ አይ ሃድ ዘመኒ አይ ውድ ባይ ዛት ካር ገንዘብ ቢኖረኝ ኑሮ ያንን መኪና እገዛው ነበር። ኦኬ ይሄ ኮንዲሽናል ቴንስ ምናምን ነገር የሚለውን ስሜት አይነት ነገሮች ነው እዚጋ የምናወራው ማለት ነው። ኮንዲሽናል ቴንስ ሳትማሩ በዚህ ዝም ብለን ፓተርን እንሰራ እና እናወራዋለን ማለት ነው። ኤፍ ሀድ ዘመኒ አይ ውድ ባይ ዛት ካር፣ ገንዘብ ቢኖረኝ ያንን መኪና እገዛው ነበር። ስለዚህ የለኝም ማለት ነው። እሺ ስድስተኛውን ዊሽ የምንጠቀምበት ኢምፖሲብል ሲትዌሽን ለማውራት ነው። ኦኬ የማይሆን ቅዠት ነገር ለማውራት ነው ማለት ነው። አይ ዊሽ አይ ወዝ ኪድ ህፃን ብሆን ኑሮ መሆን አይቻልም አሁን ኦኬ። አይ ዊሽ አይ ዌር ብርድ ኦኬ፣ ውፍ ብሆን ኑሮ አይ ዊሽ አይ ዌር እኪድ እንደዚህ አይነት ስሜቶችን ነው የምናወራው ማለት ነው። ኦኬ አይ ውሽ አይ ወዝ ብትሉትም አይ ውሽ አይ ዌር ብትሉትም ዳስ ኦኬ፣ ምንም ችግር የለውም ማለት ነው። ኦኬ ብዙ ጊዜ አይ ዌር አይባልም አለ፣ ግን በኢምፖሲብል ኮንዲሽን ግን አይ ዌር ይባላል። ኦራይት ያ ማለት ምንድ ነው? ኢምፖሲብል ስለሆነ ኦኬ። ሲጀመር መዋቀሩ አይ ዌር ብሎ ነው የሚጀምረው ማለት ነው። ኦኬ ኢፍ አይ ዌር ዩ ኦኬ አንተም በሆን ኑሮ አይ ውድን ዱ ዚስ ይሄንን አላደርግም ነበር። ኦኬ አይ ዌር ዩ ብሎ ተዋቀረ ኦልራይት፣ መሆን ስለማይቻል ነው መዋቅሩ እራሱ ማለት ነው። ኦኬ ኢፍ አይ ወዝ ዘ ኪድ ማለት ይቻላል። ህፃን በሆን ኑሮ ወይም ህፃን በሆንኩኝ አይነት ነገሮችን ነው ማለት ነው። ሌላው የዊሽ ጥቅም ደግሞ ወንት የሚለውን ለመግለጽ እንጠቀምበታለን። ዊሽ የሚለውን ቃል ተጠቅመን ፍላጎት እንዳለን አይ ዊሽ ቱ ጎ ን ሆስፒታል ለማለት ፈልጋችሁ ዊሽ ሆስፒታል ወደ ሆስፒታል መሄድ እፈልጋለሁ። ስለዚህ ዊሽ ማለት ትምህርታችንን እንቀጥል። ሌላ ሌላው ዊሽ ፎር ግሬቲንግ እንጠቀማለን። መልካም ምኞትን በሰላምታ ማስተላለፍ። ለምሳሌ ዊዊሽ ዩ ቨሪ ሃፒ ብርዝደይ መልካም ልደት ይሁን ሎ እንላለን ማለት ነው። እንደ ግሪቲንግ አድርገን ኦኬዥናል ግሪቲንግ አለ አደለ፣ በበዓል ቀን በምኞት ሰላምታ ማስተላለፍ ይቻላል። ኦኬ፣ አይ ዊሽ ዩ ሃፒ ብርዝደይ። ኦኬ፣ እንደዚህ አይነት ነገሮች ማለት ነው። ሌላው ዊሽ ፎር ኤ ሲክ ፐርሰን እንጠቀማለን፣ ለታመመ ሰው መልካም ምኞት መግለጽ አይ ዊሽ ዩ ስፒዲ ሪከቨሪ ምረቱን ያምጣልህ። የታመመ ሰው ጋር ሂዳችሁ ልጠይቁ ብላችሁ አይ ዊሽ ዩ ስፒዲ ሪከቨሪ ነው የምትሉት። ኦኬ ቶሎ አገግም ወይንም ምረቱን ያምጣልህ ማለት ነው። ኦኬ አይ ሆፕ አይ ሆፕ ዩ ፊል ቤተር ሱን ማለት ይቻላል። አይዞ ይሻላል። እሺ እንደዚህ አይነት ነገር ማለት ነው። ሌላው ዊሽ የሚለው የምንጠቀመው። ወንት አይተናል። በቃ እነዚህ ናቸው ማለት ነው። የዊሽ በዊሽ የምንጠቀማቸው እንግሊዘኞች ራት፣ መልካም ምኞት አይ ዊሽ ዩ ኦል ዘ ቤስት ራት፣ ጉድዊል ወይንም መልካም ምኞት መልካም ፍቃድን የምንጠይቅበት ነው ማለት ነው። ዲዛየር እንደዚሁ። ኦኬ ፍላጎት እንዳለን አይ ዊሽ ቱ ጎ። እንደገና ሌላ እችል ነበር ስንል አይ ዊሽ አይ ኩድ አይ ዊሽ አይ ኩድ እንደዚህ አይነት ነገሮች ማለት ነው። ራይት ሌላው ዊሽ ሪግሬት እንጠቀማለን ያላየነው ነገር ሪግሬት እንጠቀማለን። ለምሳሌ ጸጸትን ማለት ነው። አይ ዊሽ አይ ዌር ሄር፣ እዚህ ብሆን ኑሮ ጥሩ ነበረ። ኦኬ ለምሳሌ አይ ዊሽ አይ ዋዝ ዴር፣ እዛ ብሆን ጥሩ ነበር። ያ ማለት አምኖት ኢና ናዘር ፕሌስ ኦኬ አይ አም ናው ኢን አናዘር ፕሌስ፣ ሌላ ቦታ ነው ያለሁት ማለት ነው። ለምሳሌ ጥሩ ጥሩ ጊዜ አሳለፍን አሳልፈን፣ አይ ዊሽ አይ ዋዝ ዜር ዊዝ ዩ፣ አብሬያችሁ በሆን ጥሩ ነበረ። አሁን ያለሁት ሌላ ቦታ ነው ማለት ነው። ኦኬ፣ አንድን ሰው ኦኬ፣ እያወራችሁ ትቆዩና ስለ እሱ ሲያወራችሁ በጣም ትደነቃላችሁ። አይ ዊሽ አይ ኖ ዩ ቢፎር፣ ቀድሜ ባውቀህ ጥሩ ነበረ። ስለዚህ አድድን ኖው ዩ ቢፎር ከዚህ በፊት አላወቃችሁትም ማለት ነው። ኦኬ አሁን ለምሳሌ አንድ ሰው ሪግሬት ነው፣ በውሽ ሪግሬት ነው እየገለጽን ያለ ነው ማለት ነው። ለምሳሌ አንድ ሰው ፈረንሳይኛ ሲያወራ ስትሰሙት በጣም ትቀኑና አይ ዊሽ አይ ስፖክ ፍሬንች ላይክ ዩ እንዳንተ ፈረንሳይኛ ባወራ ትላላችሁ ማለት ነው። አታወሩም። ኦኬ የሆነ ቦታ ላይ ሆናችሁ ለምሳሌ የሆነ ቢች ዳር አሁን እንቅልፌን ብተኛ ብላችሁ የምትመኙት ነገር አለ አደለም? አይ ዊሽ አይ ዌር ስሊፒንግ ኦን ቢች ኤሪያስ ኦኬ። ቢች አካባቢ ብተኛ ኑሮ ትላላችሁ። ዩ አር ኢን አናዘር ፕሌስ ያላችሁት ግን ሌላ ቦታ ነው ማለት ነው። አሁን ለምሳሌ በጣም ሙቀት ሆኖ የአየር ጸባዩ፣ ወይኔ በዘነበ ብትሉ እሱ በዊሽ ነው የሚገለጽ ማለት ነው። አይ ውሽ ኢት ወዝ ሬኒንግ ወይኔ በዘነበ ማለት ነው። አይ ውሽ ኢት ወዝ ሬኒንግ ትላላችሁ ወይኔ በዘነበ ኦኬ ትላላችሁ ማለት ነው ራይት። እንደዚህ አይነት ስሜቶች በዊሽ ይገለጻሉ ማለት ነው። አይ ውሽ ኢት ወዝንት ሬኒንግ ካላችሁ ደግሞ ወይኔ ባልዘነበ ኑሮ ነው። አሁን ምንድን ነው እየዘነበ ነው ማለት ነው። ለምሳሌ የሆነ ቦታ ልትሄዱ ብላችሁ ኃይለኛ ዝናብ ከመጣ አይ ዊሽ ኢት ወዝንት ሬኒንግ ወይኔ ባልዘነበ ኑሮ ትላላችሁ ማለት ነው። ኃይለኛ ሙቀት ከሆነ ደግሞ አይ ዊሽ ኢት ወዝ ሬኒንግ ወይኔ በዘነበ ትላላችሁ ማለት ነው። የዛሬው ትምህርታችን ያየነው በዊሽ የሚገለጹ አጠቃላይ እንግሊዘኞች አጠቃቀማቸውን ነው። በሌላ ትምህርት እስከምንገናኝ ድረስ